ከስንቆች ሁሉ በላጭ ስንቅ አላህን መፍራትን። የአላህ ባሮች ሆይ እኛ ደካማ ፍጡር የሆነን የሰው ልጆች ዱንያም ላይ ይሁን አኼራ ላይ በሰላም መኖር የምንችለው በአላህ ራህመትን በአላህ እዝነትን ያለ አላህ ተባረክ ወተዓላ ራህመትና እዝነት መብላት፣ መጠጣት፣ መተንፈስ፣ መቆም፣ መቀመጥ እንኳ የማንችል ደካሞችን ስለዚህ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

አላህ አለ ዱንያዬን አኼራዬን ለሱ ሰጥቻለሁኝ ልንል ይገባ ነው። ወራሕመቱ ረቢከ ኸይሩን ሚማ የጅመዑን የሰው ልጆች ከሚያጠራቅሙት ከሚያከማችሁት ነገር ሁሉ የአላህ ረሕመት የተሻለነው ብሏል። የሰው ልጅ በተፈጥሮው ደካማ ነው። አካሉም ደካማ ነው። ውስጡ ነፍሱም ደካማ ናት። ትንሽዬ ህመምን የማንችል ደካማች ነን። እንደዚሁ ደግሞ ትንንሽ ነገሮች ሸውደውን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

አማራችኋለሁ ጠብቀኝ በሉ እጠብቃችኋለሁ። ተብለና ያለ አላህ ተባረክ ተዓላ ምንም መሆናችንን ልናውቅ አላህ ላይ ተባረክ ተዓላ ልንመካ ወደሱ ልንጠጋ እሱን ልንደገፍ ይገባናል። ብልሃታችንን፣ እውቀታችንን፣ ሙያችንን፣ ስልጣናችንን፣ ሀብታችንን ሳይሆን፣ ይሄ ሁሉ ያልቅ ነው። ከጊዜ በኋላ የመጣ ነው። ሊክድ ሊሄድም የሚችል ነው። ሁሌ ያለው አላህ ወተወከል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 እጁን እንደሚዘረጋ ቀን ወንጀል የሠሩ ሰዎች እንዲትወብቱ ማለዳ ላይ ሌሊት ወንጀል የሠሩት እንዲትወብቱም እጁን እንደሚዘረጋ ነቢዩ አለይሂ ሰላቱ ሰላም ሐዲስ ላይ ነግረውና ሰዎች የተለያዩ ነገሮችን ተስፋ ሲያደርጉ የውስጥ ሰላም ይሰማቸው ምድርን የሚሞላ ሀብት ያለው ሰው ሀብቱ ላይ ተስፋ ከሚያደርገው በላይ ትልቅ የሚባል ባለስልጣን፣ ባለሀብት፣ ባለ አለኝ ብሎ ተስፋ ከሚያደርግ ሰው የበለጠ ሙእምን አላህን እንደባረከ ተዓላ ተስፋ ሊያደርግ ምህረቱን ተስፋ ሊያደርግ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 አላህ ዘንድ ተባረከ ወተዓላ የምናስቀምጠው መልካም ሥራ ሶላትም ይሁን ሰደቃም ይሁን ዚክርና ዱዓ የተኛውም ኢባዳ አስተማማኙና የሰው ልጅ አለኝ ብሎ አፉ ሞልቶ ሊናገሩ የሚችለው ያ ብቻ ነው። እዚህ ዱንያ ላይ ያለው ጠፊ እንደሆነ ነግሮናል። ማ ዒንደኩም የንፈዱ ወማ ዒንደ አላህ ባቅ። እናንተ ዘንድ ያለ ይጠፋል፣ ያልቃል። አላህ ዘንድ ያለው ይቀራል።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 የምታጠባው ህፃን ልጇን ካጣችሁ በኋላ ያገኘችው ህፃን ልጇን እሳት ላይ ጣይ ብትባል ምትጥል ይመስላችኋል እንዴ? ብለው ነብዩ ዓለይሂ ሰላቱ ወሰላም ሰሐቦችን ጠይቀዋቸው አረ በጭራሽ ሲሏቸው፣ አላህን ተባረክ ተዓላ ሐቢቡን ወዳጁን እሳት ላይ አይጥልም ብለው ነቢይ ሰላቱ ሰላም እዚህ ዱንያ ላይ እስካለን ድረስ የአላህ ተባረክ ተዓላ ውዴታ ለማግኘት ጥረት ካደረግን አዛኝ መሆኑን ካወቅን በራስ መተማመኑን በሀብት በስልጣን መመካቱን ትተን እኔ ያለህኝ አንተ ብቻ ነህ፣ አንተ ብቻ ነህ፣ ያለ አንተ ዱንያይም አኼራይም አስተማማኝ አይደለም ብለን ለሱ ስብር ካለን ዱንያ አኼራችንን ያስተካክላል። ረሕመቱን የምናገኝበትን መንገድ፣ ምህረቱን የምናገኝበትን መንገድ ጠቁመናል። አዛኝ ወላጆች ልጃቸውን ከሚመክሩት በላይ አዛኝ ወላጆች ልጃቸውን እንዲስተካከል ያስፈልጓል የሚባልን ነገር ሁሉ ከሚያደርጉት በላይ አላህ ለባሮቹ

የባሮቹን ተውበት የሚቀበል እሱ ነው። ወንጀላቸውን ይቅር ሚል እሱ ነው። ያውም የሰሩትን ከማወቁ ጋር ነገሮች ተመሳሰለውበት አይደለም። ሁሉን በደንብ ያውቃል ከመሆኑም ጋር ይመራ ሙሉውን ረሕመቱን እናገኘ ዘንድ በሱ ማጋራትን እንድንተው፣ ከሽርክ እንድንርቅ፣ ከወንጀል እንድንጠነቀቅ፣ ዝምድናን ከመቁረጥ እንድንርቅ፣ ሐራም ከመብላት እንድንርቅ ነግሮናል። ከእሱም ያጣሉን ነገሮችን ነግሮናል። ሙሉ ረሕመቱን እዝነቱን የምናገኝበት ጀነቱን የምንሸለምበትን መንገድም አመላክቶናል። ዱዓ ስናደርግ ጠንከር ያለ ዱዓ እንድናደርግ ችክ እንድንል አዘውና ሰው ሲጠየቅ ችክ ማለትን ሸሪያ ያወግዛል። አላህ ላይ ሲሆን እሳ የሚበረታታም አላህን ስጠይቁት ስጠኝ አድርግልኝ እያላችሁ ጠይቁት። ከፈለግክ አድርግልኝ አትበሉት ብለዋል ነቢዩ ዓለይሂ ወሰለም። እሱን ያሰበ

በእዝነቱ ነው ሪዝቅ የሚሰጠው። በእዝነቱ ነው ከተለያዩ አደጋዎች የሚጠብቀው፣ ከሸይጣን የሚጠብቀው እዝነቱ ሙሉ፣ እዝነቱ የሚገባውን አካለም ከጀሃነም አርቆ ጀነት የሚያስገባው በራህመቱ። ስለዚህ ይሄን ሰፊ ራህመቱን ተስፋ ልናደርግ የምናገኝበትን መንገድ ልንከጀል፣ የአላህ ራህመት አለኝ በሚል በተስፋ ልንኖር ይገባናል። ተስፋ መቁረጥ አላህን ያስቆጣል። ተስፋ ማድረግ ደግሞ አላህ አለኝ ብሎ በተስፋ መኖር፣ ልብ በተስፋ እንዲሞላ ማድረግ አላህን ያስደስታል።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

ያስፈልጋልና ና በአላህ ራሕመት በተስፋ መሃሪ አዛኝ ይቅርባይ ተውበትን ተቀባይ መሆኑን እያስታወስን የቀልብ ዒባዳ መሆኑን ልበለንል የአላህን ተባረከ ወተዓላ ራሕመት ከንከለዲት ልንለምን ትልቁ የራሕመት ውጤት ጀነት እንደሆነ፣ አኺራ ላይ ትልቁ የራሕመት ውጤት ስ ዱንያ ላይ ኢማን መልካም ስራ እንደሆነ በማወቅ ሁሌም ሙሉ ራሕመት እህንስተን እያለን ልንማፀን

ኒዕማ ሁሉ ጸጋ ሁሉ በእጁ የሆነው የአላህ ተባረከ ወተዓላ ባሪያ የሆነ ሰው እኔ ደሃ ነኝ እኔ ደካማ ነኝ እኔ ምንም የለኝም ከማለት ሊታቀብ ይገባል። በአላህ ተባረከ ወተዓላ በሀብታሙ አላህ የተመካ አለኝታ እሱ ነው ከአባቴም ከአጎቴም የትኛውም አቅም አለው ከሚባል የሰው ልጅ የበለጠ እኔ ተስፋ ማደርገው እሱን ነው፣ እኔ ምንመካው በእሱ ነው ያለ ሰው ገኒይ የሆነው አላህ ላይ የተመካ አላህ ገኒይ ያደርገዋል።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

ከጭንቅ እንዲገላግልን ከእኛ የሚጠበቀው ዘውትር ዱዓ ማድረግ፣ አላህን ተባርክ ተዓላ ተስፋ ማድረግ ምሕረቱን የምናገኝባቸው መልካም ሥራዎችን መሠረት የእሱን ራሕመት ከእኛ ሩቅ እንዲሆን የሚያደርጉ ሰበቦችን መራቅም፣ ዝምድናን መኩረት፣ ሐራምን መብላት፣ ሐራምን መናገር፣ ሐራምን ማየት፣ መስማት የላ ራሕመት ከኛ እንዲረቅ ያደርጋል።